ቀጭን ፍቅር ተከታታይ የሬዲዮ ድራማ። ባለፈው ክፍል ገድሉ ትንፍሽ ሳይል ለቀናት ጠፍቶ ቢከርምም ወይዘሮ አልማዝን ይዞ ድንገት ብቅ ብሏል። አዳምና ሳምራይት ስለ መጪው ኑሯቸውና ሠርጋቸው እየተመካከሩ ባሉበት ወቅት የቀድሞ የአዳም ፍቅረኛ ወይዘሮ አልማዝ ድንገት መኖሪያ ቤቱ ድረስ መጥተዋል። ወይዘሮ አልማዝ አዳምን መልሰው የራሳቸው ለማድረግ ከገድሉ ጋር ያላቸውን ምስጢር ደብቀው ፊት ለፊት መጋፈጥ ጀምረዋል። ጣሳው ጣፋጭን የራሱ ለማድረግ የመጨረሻ ትግል እያደረገ ይገኛል። ዛሬስ? ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል 20 አሁን ይደመጣል። ደራሲ ተስፋ ይሽመልስ። ተዋንያን ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው፣ ሄለን በድሉና ጀንበር አሰፋ። ሃሎ፣ ደህና ናችሁ? አዲስ አበባ በሰላም ገብቻለሁ። አታስቡ፣ አዳምን አግኝቼዋለሁ። አሁን ሰው ሊሸኝ ወጣ ብሎ ነው ይሄው ቤቱን ታዲያ በደንብ ጠብቁ። ሰው ከጠየቀኝ አዲስ አበባ ሰው ለመጠየቅ ወጥታለች በሉ። ሌላ ዝርዝር ወሬ እንዳታወሩ። አረ መምጫ አይንስ አላወቅኩትም። አይ እናንተው ገና ስንት ትግል አለብኝ። አሎ ቀየውን አደራ ታዲያ። ዋ ጩኛ ሄደችልሽ ደሳለሽ። አዳምዬ

አዳ ይልቅ እንደ ድሯችን እቅፍቅፍ ብለን እንተኛ። አላደርገውማ፣ ፍቅረኛ አለችኛ፣ እጮኛ አለችኛ። አንተ አልማዝ እኮ ነኝ ደረቴ ላይ አልቅሰህ አፈቅርሻለሁ አልከዳሽም ስትለኝ አልፏል፣ ያ አልፏል። ሳበላ አንተ ቅርሴን ሀብቴን የጨረስኩብህ ሁሉን ያጣሁብህ እኮ ነህ። አ እና አሁን ጥያቄሽ ካሳ ይከፈለኝ ነው? አያይ እኔ አንተን ማጣት አልፈልግም። በአንተ የተነሳ ያጣሁትን በገንዘብ ልትክሰኛ አትችልም ሺ አሁን እየመሸብኝ ነው። በጊዜ ብትሄጂ ይሻልሽ። አዳም አንተ እኮ የኔ ባልነህ፣ እኔም ያንተ ሚስት ዎ ከዚህ ቤት ነቀነቅ አለል። ከምሽቱ ሶስት ሰዓት ሊሆን ነው። ቤቱን ለቀሽ ውጪ። ከሴት ጋር እጅ ከፍንጅ ስለያስኩ ደንግጠህ ከሆነ አይዞህ፣ ይቅርታ አድርጌልሃለሁ። ና የኔ ልምቦ ጨጭ፣ እቅፍ አድርገህ አስተኛኝ። አልወጣም ካልሽ ጎትቶ የሚያሽቀነጥርሽን እጠራልሻለሁ። ፖሊስ ነው። ጥራ አሎ፣ ጣሰው የት ነ? ከገርሉ ጋር ታች ግሮሰሪ። ቶሎናልኝከ ቶሎናልኝ ታግቻሉሁ። ምን? ቶሎ ድረስልኝ። እኔነኛ አጋች አንተ። ምን አለ ጥለሽኝ ብት። ከፈለግሽ የጸዳ መኝታ ቤት ልከራይልሽ ይችላሉ። ላአንተ የጸዳ መኝታ ቤቴን ጥዬ መጣሁት አንተን ፍለጋ መስሎኝ ከተለያየን ቆየን አይደለም እንዴ? አልሆንሽም አልሆንም ከተባባልን አመታት ተቆጠሩ አይደለም? ላልደርስብሽ ላስደርሽብኝ ከተማልን ከረምን አይደለም እንዴ? አንተ ውሸት እንደማልወድ ታውቃለህ፣ አትቅጠፍ አዳም። ምን ሆናል? ጣሰው፣ ይህቺን ሴትዮ አስወጣልኝ፣ ጎትታ አባረልኝ። ስማ ፖሊሱ መጀመሪያ ሀሳቤን አድምጠኝ። ኧረ እኔ ፖሊስ አይደለሁም፣ ጓደኛው ነኝ። አስወጣልኝ አባርልኝ፣ አስወግድልኝ፣ ወዘተ ማናቸው? ለዚህ ወግ ማድረግ ያበቃሁት ፍቅረኛው ነኝ። በጣሴ ሞት ያጡሌዋ አልማዝ እርሶ ኖት? ሰኝ ናጨብጠኝ በደንብ አውቀኛ አለ ያጡሌዋ አልማዝ ያዳም ባለቤት እኔ ነኝ። ረ በጣሴ ሞት ይሄንን ጉድማ ብቻዬን አልወጣውም። ገርሉ ባስቸኳይ መምጣት አለበት። ወሬኛ ይሄማ ለአንተ ከባድ ወሬ ነው ማኛ ወሬ እንጂ። አዳም ማኛ ወሬ አይባልም። ማኛ ለጤፍ እንጂ ለወሬ ጥራት ማስረጃ አይውል አያዳም አይ አሁንም ይህ አይባልም ሰዋሰው ምናምን የምትለወር አለ ወይት እያልሚ የት ይሄዳል እሱስ ካለ አለ መኝታ ቤቴ አንድ ሰው ድርሽ ቢል ነግሬ ያለሁ ጥለኸኝማ አትተኛም አንተን ብዬ ዳገት ቁልቁለቱን አቆራርጬ መጥቼማ ጥለኸኝ አትተኛም አትከተይ ሴትዮው በህግ አምላክ አትከተይ በር ዘጋህብኝ፣ እኔ ላይ በር ዘጋህብኝ። አዳም አዳም! ሀሎ፣ ሀሎ ገርዱ፣ ቶሎና ፍጠን! ያጡሌው አልማዝ ቤት ከች ብላ ከአዳም ጋር ተፋጣለች። ቤቱ በነገር ተንቀልቅሎላል። አዳም አብዶላል! ፍጠን! አዳም አያብድም። አዳም እጅግ ጥልቅ ምጡቅ ወዘተ የሆነ ሰው ነው። ባልባሌ ነገር አያብድም። እኔ ነኝ አልባሌ ሳበላ አንተ አልባል ያልኩኝ። ኧረ በጣሴ ሞት ሳ አለች። ያጡለው አልማዝ ለካ ፊደል የሰጠሽው አንቺ ነሽ። ፍቅርስ ቢሆን በደንብ ለሰጣውት ነው ያደለው። ዛሬ እንዳሩግ የቆና ለወርውረሽ ቢለኝ እውነት እንዳይመስል ደረቴ ላይ አፈቅርሻለሁ እያለ ያነባውን ባ ቢጠራቀም ስንት ቀን እንዳይሞላ ነበር። ውይ ውይ! አንዳንድ ሰው ከሀዲ ነው። በጣሴ ሞት ከሀዲ። ምን አልከ አንተ? ምን አልኩ? ማነው ከሃዲ? አንዳንድ አንድ ሰው ነው ያልኩት። አዳም አላልኩም። በሩን ክፈትልኝ፣ ናፍቀኸኛል። አዳም እቅፍ አርጌ እህልተኛ አይ ፍቅር። አዳም በል በሩን ክፈተው። ሴትዮው በጉልበት ሲያምላክ ዞርባይ ባይ ከበረኝ ወይ ያ ገርሉ ደግሞ የትቀረ ጮኬ አካባቢውን ሳልበጠብጥ በሩን ክፈትልኝ አዳም። በጮኸቴ አካባቢውን ሰው መረበሽ በሕግ እንደሚያስጠይቅ ንገራት ታሰው አልማዝ በጩኸት የአካባቢውን ሰው መረበሽ በሕግ ያስቀጣል። ግን ደግሞ ከደረሰብሽ በደል አንጻር ብትጮይ ሰው ያዝንልሻል። ምን አልከ? አንተ እጭ ጣሴ ይሙት ያልኩት ጠፋኝ። ኧረ ገድሉ ቤቱ ተበጥብጧልህ። ኦ ሎርድ ምን ተፈጠረ? አልማዝ እሱ ገድሉ ይባላል ተዋውቁ። አይ ካንት አንተ የአዳም ጓደኛ አይደለም። ከየት መጣሽ ባክሽ። ከየት መጣሽ ሳይሆን ምን አመጣሽ በላት። ከንቱ ተንኮለኛ። አዳም አለ እንዴ? አልሚን ሸሽቶ መኝታ ቤቱን ዘግቶ ቁጭ ብሎልሃል። አይደረግም ይሄ በጭራሽ አይደረግም። እንዴ አዳም ፍቅረኛው አልሚ ላይ አይጨክንም። ጨክንብኝ ጨክነብኝ ሄጂ ከዚህ አብረሽኝ አታድሪም ማለኝ ሳበል፣ አንተ አንቺማ፣ ተጅ ከሆነ እኔ ቤቱን ለቅልሻለሁ፣ ከመሸጅ ቢብላሽ ሲለኝ ሰማችሁት። ጣሰዎችን ሴትዮ ገላግሎኝ ያለበለዚያ እኔ ቤቱን ጥዬ መሄዴ ነው። ጠላይን ከወጣ የአጡሌው መድኃኔ ዓለምን በእሪታ ነው። ሰፈሩንም አዳርሰው አዳም ከወይዘሮ አልማሽ ሽምግልና ተልከን ነው ተኝቻለሁ። አልማዝ እያለቀሰች ሽምግልና ልካን አለች። አናግረን እንጂ አዳም አይመለከትኝ በጣሴ ሞት ለአንተም ግፍ ይሆንብሃል። ማለት ያናግራትና ይቁረጥላት። ምኑ ነው የሚቆርጥላት? ያስሞረደችው ቢሉ አንበለን በጣሴ ሞት ገድሎ ደግሞ በማይሾፍ ነገር ታሾፋለህ። አዳም ነፍርቃ ልትሞት ስትል ጣሴ መኝታ ቤት አስገብተን በመከራ አረጋግተን ነው ልናናግር የመጣ ነው። በቅድሚያ እኔን ለምን እንደምትፈልግ ከኔ ምን እንደምትፈልግ ዓላማ ምን እንደሆነ ወዘተ ጠይቋትና፣ የምትለውን ከሰማችሁ በኋላ አናግራችኋለሁ። ጣሴ ይሙት የዘው የኩ የግሉ ሽማግሌዎች አደረገን። እኔ የምልህ ጣሴ የእነ ሳምሪ ቤት አልበቃ ብሎት ደግሞ አልሚን አናገራችሁኝ? አይ፣ ወዲህ ነው። ወይዘሮ አልማዝን አናግረናቸው ማለት አናግረናት። አሁኑን እንመለስ። አዎ አሁኑን እንመለሳለን። በርን ክፍት አድርገን ጠብቀን ራሴ ይሙት፣ አዳም ኃጢአተኛ ነው። ሴትዮዋን በፍቅር አሳብዶ ሳምሪን ለማግባት ማሰብ አልነበረበትም። እንዲ እዚህ ቤት ከዚህ በኋላ ሊፈጠር የሚችለውን ነገር ምን ሊሆን እንደሚችል አላውቅም። ሳምሪ ማበዷ ነው የራሷ ጉዳይ። አልጋህን ያስኩብህ ጣሰው፣ ችግር የለውም ማዘር ማለት ያልሚ ማዘር ብትላትም ችግር የለውም። ጸባዋ የእናት ነው። የዛሬን አያርገውና አዳምስ እናቱ፣ እናቴ ሆዴ ሆድዬ አልነበር የሚለኝ እ እ ሆዳ ይከርሳ፣ ዛሬ እንዲህ አብሮሽ ለመተኛት ሊጸየፍሽ፣ ውይ ተጸይፎኝ ነው ለካ። አስተምሬ አስተምሬ ገንዘብ ይንከስክሽ፣ ጉዶንኩኝ። ኧረ ጎረቤት ይረበሻል። ኧረ ይሄን ጉድማ አገር ሁሉ ይስማ፣ እንደልቧት አልቅስቷት ኧረ ቆይ እንደው ስታናግሩት ምን አለ በቅድሚያ ከእኔ ምን እንደምትፈልግ እኔን ለምን እንደምትፈልግ፣ ዓላማዋ ምን እንደሆነ ወዘተ ጠይቋት ብሏል። አስተምሬ ለዚህ ማድረግ ያበቃው ስለምወድህ ነው። ባሌ ሆነህ ሚስትህ ሆኜ ለመኖሩ ስለወጠንኩ እንጂ ተሞኝቼ አልነበረ። እምበሉልኝ በህጋዊ መንገድ ነበር የተጋባችሁት። ማንም ያጡሌዋ ነዋሪ ይመሰክራል። ሁለታችን በትዳር አብረን እንድኖር። አዎ ኦሎርድ ከጠላሽ አይንሽን ማየት ከተጠየፈ ለፈጣሪ ፍርዱን ትተሽ ለምን አትተዪም? ሁሉ ነገር ሁሉን ያጣውብ መጽናኛ ያልኩት እሱ ነው። በጣሴ ሞት፣ ቆይ አፈቅርሻለሁ አለሁ ብሎሽ ያውቃል? ሳ በላንተ ሳ ማለት አፈቅርሻለሁ አለሁ ብሎሽ ያውቃል ወይ እያነባና እየ ማለ የተገዘተ ነው አለ። እዚያው እኔም ምስክር ነኝ። ግጥም እያ ነበር በበልኝ ሁሉ ነበር ፍቅሩን የሚገልጽልኝ። በጣም ሲሞት ሳምሪንም እኮ በግጥም ነው። ጠብ ያደረጋል። እይ ማን አቀራውላችሁ? እኔን አልምዬ እኔን እኔን አልምዬ እኔን እኔን የሰው መሳቂያ ያደረገኝ እሱ እኮ። አልደርስብሽም አልደርስብህም ተባብለን ተለያይተናል ነው የሚለው። ሳበላንተ ውሸት ነው ይሄማ ቅጥፈት ነው። የመጨረሻ ጊዜ ስንለይ ባህር ማዶ ሊሄድ ብሎ ነው። አንገቴን አቅፎ ጸቅስቆ ነበር የተለያየ ነው። ኦሎርድ አዳም እንደዚህ ይዋሻል ብዬ አልገምትም ነበር። የአጡሌው መድሃን ያለ ለምን ስላችሁ። ኧረ ለምን ስትዋሽናለሽ? እናምንሻለን። አልሚ እኔም መክርሽን ከሰማሽኝ ከዚህ በኋላ አዳም አይሆንሽም። ሌላ ሴት ለማግባት ሽማግሌ ልኮ ጨርሷል። እሱን እርሺ ዋሰው እንደተጫወተብኝማ ተጫወተብኝማ፣ እጫወትበታል። አረ በጣሴ ሞት ያልተጠበቀ ዱብዳ እጃጅሎኛል፣ ገንዘቤም ቦጥቡጧል፣ መሳቂያ መሳለቂያ አድርጎኛል። መጀመሪያ ቆይ ከእርሶ ጋር ምን ሲል አሰበው? እኔ ምን ያንሰኛል? አንተ ምን ሲል አሰበው ያልኩት እኮ ምን ሲል አሰበው ለማለት እንጂ ሌላ አይደለም። ገንዘብሽን አይቶ ነው እንዳይባል አዳሜ ገንዘብ ሰው አይደለም ማለቱ መሰለኝ። እሱ ጣሴ ይሙት፣ እንደሱ ማለቴ ነው። አማልኝ አጥፍቼም ከሆነ ጉልበቱ ላይ ወድቄ ይቅርታ ጠይቀዋለሁ። በድዬም ከሆነ ክሰዋለሁ። እንደ ድሮ በፍቅር አብረን እንድንኖር አግባቡልኝ፣ ለምኑልኝ። አይ ፍቅር! እስቲ ያለ ክብደቱ ተጫውቶ በዝረራ ከሚያሸንፍሽ ቢቀርበትስ? ያልሽውን ጠቅላላ እንነግረዋለን። እሺ፣ ጣሴ ይሙት። እሺ የሚል ግን አይመስለኝም። ሳበላንቶ አዳም ከሴት ጋር ስለያዝኩት አፍሮ ድርቅ አለ እንጂ በእኔም ወይ ፍቅር አይ ፍቅር ወይ ፍቅር ፍቅር፣ አስጨናቂ ነው ፍቅር፣ ኃይለኛ ነው ፍቅር። በአሁድ አመቱ ዋዜማ ቤቴን ጥዬ ወጥቻ ዓይኔን ለማየት ሲጠየፍ አያሳዝንም? በጣም እንጃል ምዬ፣ በጣም ጣሴ ይሙት። ይህንን ጉድ ጣፋጭ መስማት አለባት። አረ ጉዴን አገር ሁሉ ይስማው። ሄሎ ጣፋጭ፣ ወይዘሮ አልማዝ ያጡሌዋ የአዳቤ ድሮ ፍቅረኛ ከች ብለው ቤቱ ው ባትልፊልድ ሆኖልሻል። ምን አለች ጣሰው፣ አላነሳችሁም ባክህ። ታዲያ ለማኑ የምታወረው፣ ምናልባት ከሰማች ብዬ ነው። ኦ ሎርድ ኦ ሎርድ! ጣሴ እኮ እልም ያልክ የኢንፎ ሰው ነው። ጣሴ ይሙት እልም ያልኩ የኢንፎ ሰው ነኝ። ሳበል አንተ፣ ሳ አልኩ ሰውየ ቤቱ እንቁጣጣሽ አበባ ይላል። እኔ ፍቅረኛዬም ፍለጋ ዳጅ ቀየን ዘግቼ አዲስ አበባ መጣሁ። የሚያሳዝነው እኮ ፍቅረኛሽ ቤቱን አንቺ ላይ መዝጋቱ ነው። እስቲ ጣሴ ይሙት በይ። ወይዘሮ አልማዝ መሃላው ለምኑ ነው? በል እውነት አዳምን ፍለጋ ነው የመጣሽው? ምን አሷሸኝ። አዳምን በመፈለግ ሀብት ንብረቴን ጨርሻለሁ። ሳበል አንተ አዳምን ፍለጋ መጣሁ። ጣሴ አሁን አዳም ጋር ሄደን ቢያንስ በሩን ከፍቶ እንዲያናግራት ለምን አንጠይቀው? አዎ ቢያንስ ያናግረኝ። ፊታይንሳኝ አፍቃሪው ነኝ ፍቅረኛዬን ብዬ እሱን ፈለጋ ሀገርሀገር ስሰደድ የከረምኩ ሰውደኝበጣሴሞት አታልቅሽ በጣሴ ሞት እንደ አንተ ደሞ ተወን አትከልክላት ታልቅስበት። በቃ አልከለክልሽም፣ አልቅሽ ትያልሚ አልቅሽም በሆነልኝ በአንተ የተነሳ ስንቱን ነገር አጥቻለ። ሳበላ የምትፈልጊ እንዲያናግርሽ ብቻ ነው እንደድሩ ፍቅረኛ ባሌ እንዲሆን ነው የምትጠይቅልኝ እምቢ ካለ ለእሱም ሳምራዊት ለሚሏትም መዘዙ የከፋ ነው ኦ ሎርድ ሎርድ ሎርድ አታደርጊው ማልሚያደርገዋለሁ ህይወቴ ተበላሽቶ እሱ በሰላም አይኖራትም በጣሴ ሞት ኪል ልታደርጊው ወይኔ ጓደኛዬ ይሄንንማ አሁኑኑ እነግረዋለሁ አሁኑኑ ጣሴ ተረጋጋ ምኑን ተረጋጋሁት እንዲህ ራሴን ከተጠያቂነት ነፃ ማድረግ አለብኝ ወንጀል ሲፈጸም ዝም ብያ ላይ፣ ይሄን ንገረው እንዴ! አንተ አንተ ነገር ምንሆናል? አይ ንገረው። አዎ ሂድ። በአዲስ አመት ዋዜማ ወንጀል ሲፈጸም ዝም በል እያልከኝ እኮ ነው። አዎ ዝም በል። ሽማግሌ አይንቀሽቀሽም። ምንሆናል? የሰላም ይሁንልን፣ የሰላም ይሁንልን፣ አዲሱ አመት፣ አዲሱ ዘመን ሲባል እኔ ዝም ብዬ ወህኒ ቤት ልወርድ ታሰው እንዳትሄድ አልኩ እንዳትሄድ፣ እንዴ ለአዳምም ለሳምሪ መዘዙ የከፋ ነው ስትል እየሰማዋት፣ አዎ መዘዙ እጅግ የከፋ ነው። ጭራሽ መዘዙ እጅግ የከፋ ነው። አዎ አበላሸዋለሁ፣ ለዚያውም ከነጮኛው ነው። ጣሴ ይሙት ይሄንን እየሰማው ዝም አልልም። አበላሸዋለሁ፣ እያለች እኮ ነው። ብትልስ፣ እሷ ተናዳ ነው። ማረጋጋትና ማስታረቅ እኛ ፋንታ ነው። ወንጀል ሲፈጸም ዝም ብሎ ማየት ራሱ እኮ ወንጀል ነው። ገድሎ እውነት ምወረኛ ነህ፣ እንደ ያሻህን በልን። ለአዳም ግን አሳውቀዋለሁ። ተመለስ አልኩ ተመለስ። አልመለስም አልኩ አልመለስም። ልቀቀኝ አንተ ሰውዬ ምን ሆነሃል? ይሁንልሽ። አልሚ፣ ከእኔ ጋር በጭራሽ ግንኙነት እንዳለን ማሳወቅ የለብሽም እሺ? አንተ፣ እኔንም እኮ ነገር ይገባኛል። አዎ፣ ምንም ቢሆን አዳም ወንድሜ ነው። ምንም አይነት መጥፎ ነገር ለማድረግ ካሰብሽ፣ እኔም ቢሆን አልተባበረሽም። እንኳን ገጽ ለገጽ ተገናኘን እንጂ ህይወቴንን አበላሽቶም በሰላም ሲኖር ዝም ብዬ አላየውም። ኦ ሎርድ፣ ምን ማለት እዛ። በል አንተ፣ እኔ አልማዝ ከወንድ የማስንቅ ጀግና ነኝ። ተኝታል። አዳም፣ በጣሴ ሞት፣ አዳም ተነስ፣ ተነስ። ምን ታለክልካለህ? ዛሬ እዚህ ቤት ማደር የለብህም። ለምን? እየፎከረች ነው፣ እየዛተች ነው ሽሮ ቢፎክር ድስቱን እንጂ ሌላ ማንንም አያቃጥልም ሲባል አልሰማም? ሰምቻለሁ ማለት ያልሰማውም? ምንድን ነው የምትርበተበተው? ተረጋጋና የሆነውን ንገረኝ። ሴትዮዋ የሆነች አርደኛ ነገር ነች። ስትፎክር ብታያት እኮ እንደዚህ አትረጋጋም ነበር። በአዲስ አመት ዋዜማ እንደዚህ አይነት ችግር ቤታችን ውስጥ መፈጠሩ ያሳዝናል። በእውነት ጣሴ ይሙት። በጣም ምን ተፈጠረ? ወይዘሮ አልማዝ በድሎኛል፣ ጓደኛችሁ ከድቶኛል ብላ እየነፈረቀች እኮ ነው። አንተ እየነፈረቀች ነው ትላለህ፣ ይሄ እየፎከረች ነው ይላል። ግን ለመሆኑ ጤነኞች ናችሁ? መጀመሪያ ነፈረቀች፣ ቀጥሎ ፎከረች። ይኸው ነው ይኸው ነው። ጣሴ ይሙት ይሄው ነው። እኔን ትሰሙኛላችሁ? አዎ እየሰማን ነው። አይደለም ነገር ነው። እኔ ጆሮዬ ከመስማትም ያደምጣል። ካዳመጥከኝ ሴትዮዋን አሰናብ ብችል ደስ ባለኝ። ጓደኛዬ፣ አውቃለሁ፣ ለእኔ ለጓደኛ ያለህን ቀናነት፣ በጎነት ሰናይነት ወዘተ አውቃለሁ። በጣሴ ሞት እኔስ፣ አዳም እኔስ ለአንተ ቀና በጎ ሰናይ ወዘተ አይደለው? አንተ ዝም በል አንተ። እንደ ቃሪያ ማባያ ነ፣ አዳም። እኔ ቃሪያ? ቆይ ይህን ገድሉ የሚባለውን ሰውዬ ታውቀዋል? ገድሉ ጓደኛዬን ነው ማላውቀው? በጣሴ ሞት። ለነገሩ በጣሴ ሞት ከማለት ውጭ የምታውቀው ነገር የለም። ጣሴ ይሙት። የለም ቆይ ቆይ ቆይ፣ አዳም። እኔ ምንበደልኩ? አዳም ወይዘሮ አልማዝ በሰላም እንድትሄድልህ ለማድረግ በለፋው በደከምኩ ነው ያውቃለሁ። አውቃለሁ ገድሎ አንተ ለእኔ እንደምትለፋ አውቃለሁ። ኦ ሎርድ ማለት አሁን እሷ ያለቻችሁን ብትነግሩኝና ብትገላግሉኝ ያሻል። ጣሴ ይሙት አዳም አስቸጋሪ ሰው ነህ። እየዛተችብህ እንደሆነ ስነግርህ ታጣጥለኛለህ። አንተ ዝም በል። አንተ ዝም በል። አንተ እንደ ቃሪያ ማባያ ነው። ጣሴ ይሙት እኔ እኔ የቆጨኝ እኮ የጾም ምግብ ማባያ ቃሪያ መሆኔ ነው። ምን አለ አንተ ዝም በል። ምን አለ አዋዜ ነህ ብሎ የፍስግ ማባያ ያደረገኝ ጣሴ ደግሞ በአንድ ጊዜ ከበየ አይነቱ ወደ ጥሬ ስጋ አብግሬድ ታደርገኛለህ እንዴ? ለከምግቡ አንተነ ታዲያስ አለው። አኑራችሁ አሜን። አዳም፣ እባክ እቺ ሴትዮ በጊዜ ብትገላገላት አይሻልም። ሳምሬም ሳመጣ ነገር ሳይረበሽ በጊዜ በራሴ ተማመናለሁ። ነገር ቢረበሽም ተመልሶ ይጠራል። ጥሩ ሴትዮዋ የምታውረው እኮ አዳም ፍቅረኛዬ ነው ሁሉንም ነገር አጥቼበታለሁ እያለች ነው ታዲያ አንድ ወቅት አፈቀረሽና ዕድሜ ልኩን ከአንቺ ጋር መጨበጥ አለበት ወይስ እንላት? ነፈረቀች እያለች እዬ እየየው ለእናንተ ይሁን። ለምን አዳም ለምን? ቋሚ ሽማግሌዎች ስለሆንን ሰሙኛላችሁ። አዎ ሴትዮዋ እዚህ ቤት እንድታድር አልፈቅድም፣ አስወጡልኝ። ለምን እኛ ባለንበት አንዴ አትነጋገሩ? አላድርገውማ፣ የምነጋገረው ነገር የለኝማ እንቁ ጣጣሽ እንቁ ጣጣሽ ባበቦች መሃል ነመሽነሺ አንተ ምነው ምነው እንቁ ጣጣሽ እንላለን ስንል፣ አልማዝ መታ ድንቅር አዳም አይኑ ፍጥጥ ጥርሱ ግጥጥ፣ አናትህ በነገር ይበጥበጥ። አሜን ያባት ምርቃት የት ይገኛል፣ ብለ ነው አዳምዬ። ለነገሩ አናትህ ከተበጠበጠ ቆይቷል። በጣሴ ሞት ገርሎ ወዬ አዳም አይንህ ፍጥጥ ጥርሱ ግጥጥ ሲል አጅሬ አዳም የተለጋለትን ነገር በደረቱ አቀዝቅዞ፣ አናትህ በነገር ይበጥበጥ፣ ለነገሩ አናትህ ከተበጠበጠ ቆየ ብሎ የመልስ ምት ገጠም። ሰውእንጂ ጣሴ ይሙት ሴትዮዋን ካላስወጣችሁ ልኝ፣ እኔ ቤቱን ጥዬ መኝታ ክፍል ተከራይቻ አድራለኝ። ነገ ለህግ አመለክት። ቤታችን የመጣች ሴትዮን ቤቱን ለቀሽ ውጪ ስንል ባህላችን ይፈቅዳል እንደ አይፈቅድም? አፌ ቁርጥ ይበልል። ይበልል ጣሴ ካልክ ይበልል። ጣሰው እስቲ ዛሬን እንኳን እኔ የገባሁትን ነገር አስብበትና ቁም ነገረኛ። አዎ እውነቱን ነው። አዳም እስቲ እባክህ ጣሴ ለዛሬ እንኳን ቃሪ አትሁን። እስቲ በቃ ዞር ብሉኝ እኔ ልሂድ። አዳም ቤት ለቀህማ አትሄድም። ጣሰው መሳልፈኝ። ይኸው ስንቆይባት ወይዘሮ አልማዝ መጣች። ዚህ ቤት ከገባች፣ በእጄ ሰበብ ትሆናለች። ከመኝታ ቤቴን አርቅልኝ ሴትዮ፣ ተረጋጋንች እስቲ። አንተ ዝም በል፣ እኛ ነገሩን እንጨርሰዋለን። ነገሩን እንጨርሳለን? በአንተ አያምሩም። ነገሩን እናባብሳለን፣ ነገሩን እናቀጣጥላለን፣ ነገሩን እናግለበልባለን፣ ወዘተ ብትል ነው የሚያምርብህ። ወይዘሮ አልማ ጠብቂን። አዎ እያናገር ነው ነው። ጣሴ መኝታ ቤት ጋደም ብለሽ ጠብቂን። አልሚዬ ምን እንዴ ሳምሪ፣ ተመለሰሽ? መጣሽ? ምነው ነው ተደናገጣችሁ? ደናነሽ? ሳምሪ፣ ደናቱን አትሁን አያገባም። ሁለታችሁም መኝታ ቤት የለቃችሁልኝ። ድራማውን የተጫወቱላችሁ ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው፣ ሄለን በድሉና ጀንበር አሰፋ ነበሩ። ደራሲው ተስፋ ይሽመልስ ነው። ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል ሃያ አንድ ሳምንት ይቀጥላል።